የመደመር መንግሥት ሲባል መያዝ ያለባቸው ፖይንቶች፣ አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሦስተኛው ማብዛት ነው። አራተኛው ማጥራት ነው። ምን ማለት ነው? ይህ ጉዳይ ያላችሁ እንደሆነ ብዙ ያልፈጠረ ጥራት ማረጋገጥ አይችልም። ከብዙ ፈጠራ ውስጥ ነው ጥራት ያላቸው ጉዳዮች የሚወጡት። ብዙ ለመፍጠር ደግሞ ፍጥነት ያስፈልጋል። ያልፈጠነ ሰው ባለው ሲዝን ባለው ጊዜ በርከት ያሉ ጉዳዮች መፍጠር አይችልም። ብዙ ስንፈጥር፣ ብዙ ስንሮጥ ከእነዚያ መካከል ጥቂቶቹ ረዘም ላለ ጊዜ ለመጓዝ ኳሊቲን ከዚያ ውስጥ መዞ ለማውጣት ያግዛል ማለት ነው። ኳንቲቲ ኦፖርቹኒቲ ነው። ኳሊቲ ግን ሪዛልት ነው። በኳንቲቲ ውስጥ በብዙ ፈጠራ ውስጥ አዳዲስ ነገር ለመፍጠር የምንማርበት ብቻ ሳይሆን ላስት የሚያደርግ ውጤት ለማቆየት እንጠቀምበታለን። ለምሳሌ ኮሪደር ስንጀምር እና ዛሬ አንድ አይደለም። የኳሊቲ ቴስታችን ከጊዜ ወደ ጊዜ እየተቀየረ መጥቷል ማለት ነው። እና ብዙ በመፍጠር ብዙ ለመፍጠር በመፍጠን ነው ጥራትን የምናረጋግጠው። የመደመር መንግሥት በእነዚህ ሕሳቢዎች ዙሪያ የሚያጠነጥን ይሆናል።